አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ፈጸመች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ። ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥቶ የነበረ ቢሆንም ይህንን በተናገሩ በሁለተኛ ቀን ጥቃት ፈጽመዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሐውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ዒላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዚዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ በፍጥነትና በኪሎት እንዳለን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። የአሜሪካው ፕሬዚዳንትና ባለስልጣኖቻቸው በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የወጡት መረጃዎች የአሜሪካው ፕሬዚዳንት ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ወጥተዋል። በጥቃቱ ሶስት የኢራን የኒውክሌር ተቋማት በቦምብ መደብደባቸው የተገለጸ ሲሆን ከነዚህ መካከል ፎርዶ ይገኝበታል የእስራኤል የውጭ ጉዳይ ሚኒስትር የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትለው የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ መውሰዳቸውን አሞካሽተውታል ምክክሮም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርቶታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካን ጥቃት አደገኛ ማባባስ ነው አሉ። የተባበሩት መንግስታት ድርጅት አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአሜሪካ ፈጸመችው ጥቃት አደገኛ ማባባስ ስሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ልወጣ የሚችልበት ስጋት እየጨመረ ነው በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ስሉ አስፍረዋል። ሐማስ የአሜሪካን ግልጽ ጥቃት አወገዘ። ሐማስ አሜሪካ በራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ስል ገልጾታል። ግልጽ ጥቃት ስል ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ሕግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 2016 ዓ.ም በእስራኤል ላይ ጥቃት በማድረስ 1,200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በአስር ሺዎች የሚቆጠሩ ፊሊስጤማውያን ተገድለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ አገራት በአሸባሪነት ተፈርጀዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ስሉ አወገዙ። አንዳንድ ዲሞክራት ህግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ስሉ አወገዙ። የኮንግረስ አባሏ አሌክሳንደሪያ ኦካሲዮ ካርቲስ ይህ ህገ -መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹም እና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በክስ ገጻቸው ላይ ለትውልድ ለከተለን የምችል ጦርነት ለመክፈት በግደለሽነት ለሽነት አደጋ ላይ ጥሎናል ብለዋል። ያሜሪካ ኮንግረስ አባሏ ራሺዳ ተላይብም የአሜሪካ የገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዞ ኮንግረስ በአስቸኳይ ጣልቃ እንደገባ ጠይቀዋል። በመካከለኛው ምስራቅ ለ10 አመታት የተካሄደው ማለቂያ የሌለው ጦርነት የት እንደደረሰ አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ ተመስረተ ነበር። ዳግም በዚያ መንገድ አንታለልም ብለዋል። ሌላኛው የኮንግረስ አባል ጂም ማክጎቨርን በበኩሉ ሁኔታውን እብደት ብለውታል ትራምፕ እራንን ያለ ኮንግረስ ይሁንታ ደብድቧል በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትቶናል አሁንም መማር ያለብንን አልተማርን አሜሪካ ዛሬ በራን ላይ በፈጸመችው ጥቃት እስካሁን ድረስ ያለን መረጃዎች አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ፈጸመች የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥቶ የነበረ ቢሆንም ይህንን በተናገሩ በሁለተኛ ግን ጥቃት ፈጽመዋል ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ዓላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዚዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ በፍጥነትና በኪሎት እንሄዳለን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። የአሜሪካው ፕሬዚዳንትና ባለስልጣኖቻቸው በኢራን ላይ የተፈጸመውን ጥቃት በቀጥታ ስከታተሉ የወጡት መረጃዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ወጥተዋል። በጥቃቱ ሶስት የኢራን የኒውክሌር ተቋማት በቦምብ መደብደባቸው የተገለጸ ሲሆን ከእነዚህ መካከል ፎርዶ ይገኝበታል። የእስራኤል የውጭ ጉዳይ ሚኒስትር የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትለው የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዚዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ መውሰዳቸውን አሞካሽተውታል። አክሎም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርቶታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካን ጥቃት አደገኛ ማባባስ ነው አሉ። የተባበሩት መንግስታት ድርጅት አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአሜሪካ ፈጸመችው ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጪ ልወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ስሉ አስብረዋል። ሐማስ የአሜሪካን ግልጽ ጥቃት አወገዘ። ሐማስ አሜሪካ ኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ስል ገልጾታል ግልጽ ጥቃት ስል ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ሕግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 2016 ዓመተ ምህረት በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በአስር ሺዎች የሚቆጠሩ ፊሊስጤማውያን ተገድለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ አገራት በአሸባሪነት ተፈርጀዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ስሉ አወገዙ። አንዳንድ ዲሞክራት ህግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ስሉ አወገዙ። የኮንግረስ አባሏ አሌክሳንድሪያ ኦካሲዮ ካርቲስ ህገ-መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹም እና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተለን የምችል ጦርነት ለመክፈት በግድየለሽነት አደጋ ላይ ጥሎናል ብለዋል። የአሜሪካ የኮንግረስ አባሏ ራሺዳ ተላይብም የአሜሪካ ህገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዞ ኮንግረስ በአስቸኳይ ጣልቃ እንዲገባ ጠይቀዋል። በመካከለኛው ምስራቅ ለአስር ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንደደረሰ አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመስረተ ነበር። ዳግም በዚያ መንገድ አንታለልም ብለዋል። ሌላኛው የኮንግረስ አባል ጂም ማክጎቨርን በበኩሉ ሁኔታውን እብደት ብለውታል። ትራምፕ እራንን ያለ ኮንግረስ ይሁንታ ደብድቧል። በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትቶናል። አሁንም መማር ያለብንን አልተማርን። አሜሪካ ዛሬ በእራን ላይ በፈጸመችው ጥቃት እስካሁን ድረስ ያለን መረጃዎች አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ፈጸመች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ። ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥቶ የነበረ ቢሆንም ይህንን በተናገሩ በሁለተኛ ቀን ጥቃት ፈጽመዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ዓላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዚዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ በፍጥነትና በኪሎት እነዳልን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። የአሜሪካው ፕሬዚዳንትና ባለስልጣኖቻቸው በኢራን ላይ የተፈጸመውን ጥቃት በቀጥታ ስከታተሉ የወጡት መረጃዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ወጥተዋል። በጥቃቱ ሶስት የኢራን የኒውክሌር ተቋማት በቦምብ መደብደባቸው የተገለጸ ሲሆን ከእነዚህ መካከል ፎርዶ ይገኝበታል። የእስራኤል የውጭ ጉዳይ ሚኒስትር የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትለው የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋሉ አሉ። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዚዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ መውሰዳቸውን አሞካሽተውታል። አክሎም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርቶታል ብለዋል። የተባበሩት መንግስታት ድርጅት ዋና ጻፊ የአሜሪካን ጥቃት አደገኛ ማባባስ ነው አሉ። የተባበሩት መንግስታት ድርጅት አሜሪካ ኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአሜሪካ ፈጸመችው ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ልወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሬትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ስሉ አስፍረዋል። ሐማስ የአሜሪካን ግልጽ ጥቃት አወገዘ። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ስል ገልጾታል ግልጽ ጥቃት ስል ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ሕግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ብለዋል። ሐማስ መስከረም 26 2016 ዓ ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በአስር ሺዎች የሚቆጠሩ ፊሊስጤማውያን ተገድለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ አገራት በአሸባሪነት ተፈርጀዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ስሉ አወገዙ። አንዳንድ ዲሞክራት ሕግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ስሉ አወገዙ። የኮንግረስ አባሏ አሌክሳንድሪያ ኦካሲዮ ካርቲስ ህገ-መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተለን የሚችል ጦርነት ለመክፈት በግዴለሽነት አደጋ ላይ ጥሎናል። ብለዋል። የአሜሪካ ኮንግረስ አባሏ ራሺዳ ተላይብም የአሜሪካ ህገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዞ ኮንግረስ በአስቸኳይ ጣልቃ እንዲገባ ጠይቀዋል። በመካከለኛው ምስራቅ ለአስር ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንደደረሰ አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመስረተ ነበር። ዳግም በዚያ መንገድ አንታለልም ብለዋል። ሌላኛው የኮንግረስ አባል ጂም ማክጎቨርን በበኩሉ ሁኔታውን እብደት ብለውታል። ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድቧል። በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትቶናል። አሁንም መማር ያለብንን አልተማርን። አሜሪካ ዛሬ በኢራን ላይ በፈጸመችው ጥቃት እስካሁን ድረስ ያለን መረጃ፣ አሜሪካ በኢራን የኒውክለር ተቋማት ላይ ጥቃት ፈጸመች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ። ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥቶ የነበረ ቢሆንም ይህንን በተናገሩ በሁለተኛ ቀን ጥቃት ፈጽመዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ዓላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዚዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ በፍጥነትና በኪሎት እንዳለን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። የአሜሪካው ፕሬዚዳንትና ባለስልጣኖቻቸው በኢራን ላይ የተፈጸመውን ጥቃት በቀጥታ ስከታተሉ የወጡት መረጃዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ወጥተዋል። በጥቃቱ ሶስት የኢራን የኒውክሌር ተቋማት በቦምብ መደብደባቸው የተገለጸ ሲሆን ከእነዚህ መካከል ፎርዶ ይገኝበታል። የእስራኤል የውጭ ጉዳይ ሚኒስትር የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትለው የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዚዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ መውሰዳቸውን አሞካሽተውታል። አክሎም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርቶታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካን ጥቃት አደገኛ ማባባስ ነው አሉ። የተባበሩት መንግስታት ድርጅት አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአሜሪካ ፈጸመችው ጥቃት አደገኛ ማባባስ ስሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ልወጣ የሚችልበት ስጋት እየጨመረ ነው። በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በእክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላምን ሲሉ አስፍረዋል። ሐማስ የአሜሪካን ግልጽ ጥቃት አወገዘ። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ስል ገልጾታል። ግልጽ ጥቃት ስል ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ሕግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 2016 ዓ ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በአስር ሺዎች የሚቆጠሩ ፊሊስጤማውያን ተገድለዋል። ሐማስ የፊልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ አገራት በአሸባሪነት ተፈርጀዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ስሉ አወገዙ። አንዳንድ ዲሞክራት ሕግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ስሉ አወገዙ። የኮንግረስ አባሏ አሌክሳንድሪያ ኦካሲዮ ካርቴስ ህገ መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተለን የምችል ጦርነት ለመክፈት በግድየለሽነት አደጋ ላይ ጥሎናል ብለዋል። የአሜሪካ የኮንግረስ አባሏ ራሺዳ ተላይብም የአሜሪካ ህገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዞ ኮንግረስ በአስቸኳይ ጣልቃ እንዲገባ ጠይቀዋል። በመካከለኛው ምስራቅ ለ10 አመታት የተካሄደው ማለቂያ የሌለው ጦርነት የት እንደደረሰ አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር። ዳግም በዚያ መንገድ አንታለልም ብለዋል። ሌላኛው የኮንግረስ አባል ጂም ማክጎቨርን በበኩሉ ሁኔታውን እብደት ብለውታል። ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድቧል። በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትቶናል። አሁንም መማር ያለብንን አልተማርን። አሜሪካ ዛሬ በኢራን ላይ በፈጸመችው ጥቃት እስካሁን ድረስ ያለን መረጃዎች አሜሪካ በኢራን የኒውክለር ተቋማት ላይ ጥቃት ፈጸመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክለር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥቶ የነበረ ቢሆንም ይህንን በተናገሩ በሁለተኛ ቀን ጥቃት ፈጽመዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ዓላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዚዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ በፍጥነትና በኪሎት እንዳለን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። የአሜሪካው ፕሬዚዳንትና ባለስልጣኖቻቸው በኢራን ላይ የተፈጸመውን ጥቃት በቀጥታ ስከታተሉ የወጡት መረጃዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ወጥተዋል። በጥቃቱ ሶስት የኢራን የኒውክሌር ተቋማት በቦምብ መደብደባቸው የተገለጸ ሲሆን ከእነዚህ መካከል ፎርዶ ይገኝበታል። የእስራኤል የውጭ ጉዳይ ሚኒስትር የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳአር አሜሪካ በኢራን የኒውክሊየር ተቋማት ላይ ጥቃት መፈጸሟን ተከትለው የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዚዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ መውሰዳቸውን አሞካሽተውታል። አክሎም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርቶታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካን ጥቃት አደገኛ ማባባስ ነው አሉ። የተባበሩት መንግስታት ድርጅት አሜሪካ በራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአሜሪካ ፈጸመችው ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ልወጣ የሚችልበት ስጋት እየጨመረ ነው። በሰላማዊ ዜጎች፣ በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል ዋና ጸሐፊው በኤክስ ልጥፋቸው ላይ። በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው፣ ሲሉ አሳስበዋል። ሐማስ የአሜሪካን ግልጽ ጥቃት አወገዘ። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ስል ገልጾታል ግልጽ ጥቃት ስል ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ህግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 2016 ዓ.ም ተመረተ በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በ10 ሺዎች የሚቆጠሩ ፊሊስጤማውያን ተገድለዋል። ሐማስ የፊልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ፣ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ አገራት በአሸባሪነት ተፈርጀዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ስሉ አወገዙ። አንዳንድ ዲሞክራት ህግ አውጪዎች አሜሪካ የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረስ ይሁንታ የተፈጸሙ ናቸው ስሉ አወገዙ። የኮንግረስ አባሏ አሌክሳንድሪያ ኦካሲዮ ካርቲስ ህገ መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በክስ ገጻቸው ላይ ለትውልድ ሊከተለን የምችል ጦርነት ለመክፈት በግዴለሽነት አደጋ ላይ ጥሎናል ብለዋል። የአሜሪካ ኮንግረስ አባሏ ራሺዳ ተላይብም የአሜሪካ ሕገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዞ ኮንግረስ በአስቸኳይ ጣልቃ እንዲገባ ጠይቀዋል። በመካከለኛው ምስራቅ ለአስር ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንደደረሰ አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመስረተ